ብዙ ም ሰጥ አገባ አልፈልግም። የመጨረሻ ቪዲዮ ነው። ለሰው ወይ ለምሳሌ አድርጋችሁ እንጂ ለእንደዚህ ዓይነቱ ለወረደ ሰው መልስ የሚመልሱ አይደለም። ምክንያቱም እኔና ኤቢሲ እኩል አይደለም። ኤቢሲ ማለት ስሙን እንኳን መጽሐፍ፣ ከብድ ቲክቶክ በከፈተ ሰዓት ኤቢሲ ብሎ የከፈተ ገና ኋላ ቀረ የሆነ ሰው ነው። እኔ ደግሞ ከአንድም ሁለት ድግሪ ያለኝ የጤና ባለሙያ ነኝ። ስለዚህ ሜንሽን ባታደርጉኝ ይመርጣለሁ። ወደ መልሱ ግን ስንሄድ ማለት ነው የደደብነቱ ደደብነት ወይም ደግሞ የአላዋቂነቱ አላዋቂነት የፈጠረበት ጥያቄ ራሱ ቡዳ የምትለዋን እንግሊዝኛ ቃል ምን ብለህ ተረጎምካል?

ቢኖርበት ምን ይደረግ ነው። አንተ ግን ድፍን ስለሆንክ የጻፉልህን ሰዎች ወይም በቃል የነገሩህን ነገር ብቻ ስክሪፕቶ ስለያዝክ አዋቂ የሆንክ መስሎሃል። እሷን ለመሸፈን በጣም ድርቁር ያልክ መሀይም ነህ። ሰው እኮ እንግሊዘኛ ቡዳ ብለህ ምን ተርጉመን የመጣኸው እዚህ ጋር ወጥቶ? በዚህ ልክ ነው እንግዲህ የወረደው ማለት ነው። ለእንደዚህ አይነት ተራ ሰውን መርሰጥ በጣም ነው የሚዘገን ነው። በዛ ነው ይሄን እያወራኋቸው ያለሁት ከዛ በተረፈ ደግሞ ዝንብ ምናምን ብሎ ምናምን ሊሸፈትል ሞከረ። ዝንብ ማለት ይሁን ይህም ትልቁ ማህይምነትን ሳይንስ የሚባል በረገጠበት ረግጠ ማታል አካባቢ ሳይንስ እንኳን አራተኛ ክፍል እንዳልተማርቅ የምታሳይ ሰው ነው። ቢኮዝ አካባቢ ሳይንስ ላይ እንኳን ማለት ነው ሳይንስን የሚያቅተው ጎግል አድርጎ ሳይንስ ያነባል። ዝንብ ማለት አንቲዶት በቀኝና በግራ ክንፏና በቀኝ ክንፏ በግራው መጥፎውን ስትይዝ፣ በቀኙ ደግሞ ማርከሻውን ማለት ነው ከመርዞ እስከ ማርከሻውን የተሰጣል አንቲዶቷን ነው ዝንቧ። በግራ በኩል ቢገባው ይሄንን ማንበብ ነበረበት። ለምን አንተ ግን ደግሞ ኢዝ ፒዩር ውሃ ንጹህ ነው። በተጨማሪም ዝንብ በቀኝ ክንፍና በግራ ክንፍ በኩል ልዩነት እንዳለው ቁርአን ከ1400 ዓመታት በፊት ነግሮናል። ሳይንቲስቶች ደግሞ ዛሬ ላይ ሆነው ምድር ውስጥ ገብተው ሰማይ ላይ ወጥተው ያገኙት ነገር አለ። ይህም በግራና በቀኝ በኩል እንደሚለያይና በቀኝ በኩል የሚገኘው ባክቴሪያ ወይም ዲዝ እንደሚያመጣ አረጋግጧል። እና ይህ ሰው ወይ አልተማረ ወይ አልታጠበ። ታዲያ ምን ይባላል? ይህ ሰው መግማት አትመግማማት፣ አይ መግማት፣ መግማማት። እንደሰማችኋቸው ነው። ምላሽ ከመስጠት ይልቅ ፐርሰናል አታክ ነው ያደረጉት። ያው ሰው ያለውን ነው የሚሰጠው፣ ያለውን እውቀት ነው የሚያካፍለው። ከዚህ ሌላ እውቀት እንደሌላቸው ትረዳላችሁ። ያነሱትን ግን ነጥብ በነጥብ ድባቅ ነው መተዋለን። ይኸውም ዝንብ መድኃኒት አላት። ስለዚህ መጠጡት ውስጥ ብገባ መድፋት የለባችሁም፣ ውስጡ ነክራችሁ አውጥታችሁ መጠጣት አለባችሁ የሚል የነብያቸውን አስተምሮ ለመደገፍ ሳይንቲፊክ ያልሆነ የጎግል እውቀት ይዘው መጥተዋል ማለት ነው። ይህም በመረጃ እናጋልጣለን። በቅድሚያ ግን ማንኛውም ጤናማ አይምሮ ያለው ሰው ዝንብ ቆሻሻ ላይ ካረፈች በክንፎቿና በእግሮቿ ባክቴሪያ ዛ መጥታ ምበሉትና ምጠጡት ላይ ካረፈኝ ትበክለዋለች ኦቪየስ ነው ካካ በምልበት አካባቢ ላይ ዝንብ አለ ንበል ዝንቦቹ ወረውታል እናንተ እዛ ሻይ ስጠጡ ከካካው ላይ ተነስተው ምጠጡት ላይ ገቡ ያንን እንደ ነቢያችሁ አስተምሮ ከሆነ ምጠጡት ውስጥ ዝንቦቹ ንክር ታደርጉና አውጥታችሁ ትጠጣላችሁ ዝንቧ በግሯ ምንድነው ዳክራይ መጣችሁ ከካካ ሌላ ኤግዛምፕል ልስጣችሁ ካፌ ላይ መንገድ አስፋልት ዳር ቁጭ ብላችኋል። አስፋልት ላይ ብዙ ጊዜ ታያችሁ ፈረስ፣ የጋሪ ፈረስ አንዳንድ ቦታ ይቆማል። ሰውነታቸው ቁስልስል ይልና እዛ ይቆማሉ። የሚቆሳስሉትም በዝንቦቹ ነው። ዝንቦቹ እሱ ስለሚነድፏቸው፣ ስለሚያቆሳስሏቸው አስፋልት ላይ የሚቆሙበት ምክንያት መኪና ሲያልፍ ዝንቦቹን በንፋስ እንዲያደርግላቸው ነው እና ሲያደርገው ዝንቦቹን እናንተ ካፌ በር ላይ ቁጭ ብላችኋል። ዝንቦቹ መጥተው ሻያች ውስጥ ንክር፣ ወይንም የምትጠጡት ውሃ ብርጭቆ ውስጥ፣ ወይንም ወተት ውስጥ ከዛ እንደ ነብያችሁ አስተምሮ ንክር ታደርጉና አውጥታችሁ ትጠጣላችሁ። ሀው ስቱፒዲቲዝ ይህንን ነው እኔ ሳይንቲፊክ ነው ብላችሁ። ኧረ ሰው አስቡ፣ ኧረ ተው። ሌላ ግን ልንገራችሁ፣ እንደ ዓለም ጤና ድርጅት መረጃ መሰረት ወይንም ደብልዩ ኤች ኦ እቺ ጥዝ እያለች የምትሄደው ዝንባልቻል ሁማን አፍሪካን ትራይፖኖሶማሲስ የሚባል በሽታ ታመጣለ። ይሄ በሽታ ወይንም ስሊፕ ሲክነስ ይባላል። በዓመት እስከ አንድ መቶ ሺህ ህ ሰው ይገላል። ስፔሻሊ ኢስት አፍሪካ ላይ ነው ደግሞ ይበሽታ ያለው። ይው ደብዎቹ ያወጣው መረጃ ነው፣ ግለሰብ ያወጣው አይደለም። የዓለም ጤና ድርጅት ያወጣው መረጃ ነው። ምሰጥ እኔ እንዴት ነው? እኔ ከፍቅረኛዬ ጋር ቁጭ ብዬ ካፌ ላይ ከካካ ላይ ው ብለው የመጡ ዝንቦች ሻይዋ ውስጥ ሲገቡ ዝንብ መድኃኒት በክንፏ ዛለች ብዬ ሻዋ ውስጥ ጭራሽ ጭምቅ አርጌ ወደ ውስጥ ነክሬያቸው አውጥቼ ጠጭ ምላት? አይምሯችሁን አሰሩት። ይህ ጤናማነት አስተሳሰብ አይደለም። አንድ ሳይንቲፊክ ኤቪደንስ አታመጣም። የዓለም ጤና ድርጅት ነው ያለ ስለ ጤና ጉዳይ የሚያወጣው። ዝንብ መድኃኒት ምች የሚል የሰራበትን ስጠኝ መረጃ እኔ ይሄው ሰጣ ያለኝ ዝምብ ገዳይ በሽታ እንደምታመጣ እንደምታስተላልፍ ማለት ነው። አንተ እስቲ ገዳይ በሽታ አታስተላልፍም የሚል አንጣ። ሁለተኛው ምንድን ነው? እሱ ስለ ነቢያቸው ያልኩበት ላይ ነበረ። የሞተ ውሻ የተጣለበት፣ እንደገና ደግሞ ሴቶች ፔሬድ የነካው ጨርቃቸውን የጣሉበት፣ እንደገና ደግሞ ቆሻሻ የተጣለበት ውሃ አይበቀልም፣ ንጹህ ነው ብለዋል ነቢያችሁ፣ ስል ውሸት ነው አላለም የሚል ክርክር አንጥታችኋል። ሀዲሳችሁ ምንድን ነው የሚለው? እና አንብበው አብረን። ሱናን አቢ ዳውድ ነው፣ 67 ላይ ነው። ናሬትድ አቡ ሰይድ አልኩድሪ አሄርድ ዳ ፒፕል አስክድ ደ ፕሮፌት ኦፍ አላህ ወተር ኢዝ ብሮት ፎር ዩ ፍሮም ደ ዌል ኦፍ ቡድሃ ኢት ኢዝ ዌል ዴድ ዶክስ ሚኒስትራል ክሎዝ እንደ ኤክስክሪመንት ኦፍ ፒፕል አርስሮን እንዲህ ሲሉት ነ ሲጠይቁት ሰማሁኝ ውሃ መጥቶልሃል የመጣው ውሃ ከቡድሃ ከሚባል ጉድጓድ ውስጥ ነው በዚህ ጉድጓድ ውስጥ ደግሞ የሞተ ውሻ ሴቶች ፔሬዳ የነካው ጨርቃቸው እና ኤክስክሪመንት ኦፍ ፒፕል የሰዎች ካካ የሚጣልበት ነው አሉት ነቢያችሁም ምን ቢል ጥሩ ነው ዘ ሜሴንጀር ኦፍ አላህ ሪፕላይድ ቬሪሊ ወተር ኢዝ ፒውር እንድ ኢዝ ኖት ዲፋይልድ ባይ ኤኒቲንግ። ውሃ በጣም ንጹሕ ነው በምንም መልኩ ሊረግስ አይችልም ነው ያላቸው። ቡዲያ ምንድን ነው? ቡዲያ ምንድን ነው ታውቃለህ? ሶስት ሜትር በሶስት ሜትር ማለት ነው ታዲያ? ሶስት ሜትር በሶስት ሜትር የሆነ ጎሬ ውሃ ውስጥ እሺ፣ የሞተ ውሻ ተጣለበት፣ ካካ ተጣለበት፣ ሴቶ የፔሬድ የነካው ጨርቃቸውን ጣሉበት በዛ መጠ እሱን ትጠጣለህ፣ እሱን ትታጠብበታለህ አይቆሸሸም ማለት ነው። ስድስት ክንድ ይላል እኮ እኔ ምን አስጨነቀኝ። ስድስት ክንድ ማለት ሶስት ሜትር ነው። ይህን ማያቅ የለም። እዚህ ክርክር ውስጥ ምን አስገባኝ? አዎ ሶስት ሜትር ነው። ኦኬ ሶስት ሜትር የሆነ ጥልቀት ውስጥ የሞተ ውሻ የተጣለበት ካካይን ያልኩበትን ሴቶች ጨርቃቸውን የጣሉበትን ትጠጣለህ ማለት ነው። ውሃ ደግሞ አንደኛው ያኛው ደግሞ ምን አለ ውሃ በምንም መልኩ አይቆሽሽም ወተሪዝ ቢውር አለ የጎግል እውቀት ማለት ነው ዶንች ነው አባውት ፉድ ቦርን ዲዝስ ውሃ ወለድ በሽቶች ስለሚባሉ ምንም ነገር እውቀቱ የለህም እንደ ዓለም ጤና ድርጅት መረጃ መሰረት ምግብ ወለድ በሽቶች ብቻ ከሁለት መቶ ይበልጣሉ በምን የሚመጡ በምግብና በመጠጥ የሚመጡ ማለት ነው ልክ እንደ ኮሌራ ተቅማጥ ታይፎ ታይፈስ ሄፕታተስ እንደዚህ አይነት በሽቶችን ውሃ ወለ በሽቶች የሚያመጧቸው አሉ። ከሁለት መቶ በላይ የሆኑ ማለት ነው። ውሃ በሽታ አይደለም። ካልሆነ እስቲ ቤቴን ወልውዬ ላጠጣሃ። ካልሆነ ሽንት ቤቴን ወልውዬ ላጠጣሃ። ካልሆነ እኔ ጥንብ አጥቤ፣ ጥንብ ሰው ሲሞት አጥቤ፣ ወይም ደግሞ የፈረስ ምናምን ሲሞቱ እነሱን አጥቤ ላጠጣሃ ውሃ ንጹህ፣ ምንም ማይረክስ ማይቆሽሽ ከሆነ በተቅማጥ ብቻ ከምግብ ወለድ ጋር ተያይዞ በአመት ከግማሽ ሚሊዮን በላይ ሰው እንደሚሞት የዓለም ጤና ድርጅት መረጃ ያሳያል። ኬት አምጥተው ነው ውሃ አይበከልም የሚል ሎጂክ ያስቀመጥከው? እስቲ የዓለም ጤና ድርጅት ያወጣው መረጃ አንጡ። ሙስሊሞች ሲጨንቃቸው የጻፉትን አይደለም፣ የምንጫጨሩትን አይደለም። በኋላ ዲስከስ ማድረግ እንችላለን። በተረፈ ፐርሶናል አታውቅም። እዛው ሁለት ዲግሪ አለኝ ሁኬርስ ለምን አራት ዲግሪ አይኖር? እኔ ማዝነው አንተ ፋርማሲ መተው መድኃኒት የሚገዙ ምክንያቱም እርግጠኛ ነኝ ያልታዘዙትን መድኃኒት ልሰጣቸውና ልገላቸው ትችላለህ። በጤና ጉዳይ ግን እመለስበታለሁኝ። ሀሁ አስተምርሃለሁ። በጤና ጉዳይ ላይ እንደ ሀሁ አስቆጥራለሁ። ፊደል በሰፊው ወደፊት ስለመመለስበት ነው። በጤና ጉዳይ ላይ ሳውንድ የሚያልኩት ቴንኪው።